ምዕራፍ ስድስት የእስራኤል ከግብፃውያን አርነት መውጣት እንደ ተረጋገጠ። እግዚአብሔርም ሙሴን አለው፣ በጸናች እጅ ይለቃቸዋልና፣ በተዘረጋችም ክንድ ከምድሩ አስወጥቶ ይሰዳቸዋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ። ለአብርሃምም፣ ለይስሐቅም፣ ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የነበሩባትንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምኩ። ደግሞ እኔ ግብፃውያን የገዟቸውን የእስራኤልን ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ስለዚህ ፈጥነህ ለእስራኤል ልጆች እንዲበላቸው እኔ እግዚአብሔር ነኝ፣ ከግብፃውያንም ተገዥነት አወጣችኋለሁ፣ ከባርነታቸውም አድናችኋለሁ በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔ ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ እጄን ወደ ዘረጋውባት ምድር አገባችኋለሁ። እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከስራቸውም ክብደት የተነሳ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ግባ የእስራኤልን ልጆች ከአገሩ ይለቅ ዘንድ ለግብፅ ንጉሥ ለፈርዖን ንገረው ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም እንዴትስ ፈርዖን ይሰማኛል እኔም አንደበተ ርቱዕ አይደለሁም ብሎ ተናገረ እግዚአብሔርም ሙሴን እና አሮንን ተናገራቸው የግብፅ ንጉሥ ፈርዖን የእስራኤልን ልጆች ከግብጽ እንዲያወጣቸው ይነግሩት ዘንድ አዘዛቸው። የሙሴና የአሮን ትውልድ የአባቶቻቸውም ቤት አለቆች እነዚህ ናቸው። የእስራኤል የበኩር ልጅ የሮቤል ልጆች ሄኖህ፣ ፍሉስ፣ አስሮን፣ ከርሚ እነዚህ የሮቤል ትውልድ ናቸው። የሰምዖንም ልጆች ይሙኤል፣ ያሚን፣ አሁድ፣ ያኪን፣ ሱሃር የፊንቃዊውም ልጅ ሳዑል። እነዚህ የስምዖን ትውልድ ናቸው። እነዚህም እንደ ወገኖቻቸው የሌቪ ልጆች ስሞች ናቸው፤ ጌድሶን፣ ቃአት፣ ሜራሪ ናቸው። የሌቪውም የሕይወት ዘመን 137 ዓመት ነው። የጌድሶንም ልጆች በየአባታቸው ወገን ሎቪኒ፣ ሴሜኢ ናቸው። የቃአትም ልጆች አምበረም ይሳር ኬብሮን፣ ኡዝ ኤል ናቸው። የቃትም የሕይወቱ ዘመን 133 ዓመት ነው። የሜራሪ ልጆች ሞይሊ፣ አሙሲ ናቸው። እነዚህም እንደ ትውልዳቸው የሌዊ ትውልድ ናቸው። አንበረምም የአባቱን ወንድም ልጅ ዮካብድን አገባ። አሮንንም፣ ሙሴንን የእህታቸውንም ማርያምን ወልድ ወለደችለት እህታቸው ማርያምን ወለደችለት። የአንበረምም ሕይወት ዘመኑ ሠላሳ ሰባት ዓመት ነው። የኢሳአርም ልጆች ቆሬ፣ ናፌግ፣ ዝክሪ ናቸው። የኡዚኤል ልጆች ሚሳኤል፣ ኤልሳፋን፣ ሴትሪ ናቸው። የአሮንም የአሚናዳብም ልጅ የአንአሶንን አሶንን እህት ኤልሳቤጥን አገባ እርሷም ናዳብንና አብዮድን አላዛርንና ኢታምርን ወለደችለት። የቆሬ ልጆች አሴር፣ ሕልቃና አብያሳፍ ናቸው። እነዚህ የቆሬ ልጆች ትውልድ ናቸው። የአሮንም ልጅ የአዛር ከፋቴል ልጆች ሚስትን አገባ እርሷም ፊንሐስን ወለደችለት። እነዚህም በየወገኖቻቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር ከሰራዊቶቻቸው ጋር የእስራኤልን ልጆች አውጡ አውጡ ያላቸው ናቸው። እነዚህ የእስራኤል ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህም ሙሴና አሮን ናቸው። እግዚአብሔር ለሙሴና አሮን የሰጠው ትእዛዝ። እግዚአብሔር በግብፅ አገር ሙሴን በተናገረው ቀን እንዲህ ሆነ። እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ አንደበተ ርቱዕ አይደለሁም፣ እንዴትስ ፈርዖን ይሰማኛል? አለው።